ውድ ተመልካቾች አሁንም ልዩ የኢድ አልፈጥር የበዓል ፕሮግራሞችን ለእናንተ ማድረሳችንን እንደቀጠልን ነው። እንግዲህ በዓሉ የሰላም የፍቅር፣ የአብሮነት እንዲሆንላችሁ መልካም ምኞታችን ነው። እንግዲህ ፕሮግራሞቻችንን እንዲ እንዲ እያልን እያደረስን የመጨረሻ ፕሮግራም ብቻ ወደ እናንተ ማድረስ ነው የሚቀረን። አሁን እንግዲህ በዓሉን ደመቅ ሞቅ የሚያደርጉ የተለያዩ መሰናዶዎችን ለእናንተ እያደረስን ነበረ። በነዚህ ፕሮግራሞቻችን እንግዲህ እናንተም ስለ በዓሉ ቆንጆ የሆነ ሰፋ ያለ መረጃ እንዲሁም የሚያዝናና ጊዜ እንዳደረጋችሁ ተስፋ አለን። በመጨረሻም እንግዲህ ወደ እናንተ የምናደርሰው ፕሮግራም በባልደረባችን በቃልኪዳን ኪዳን ነጋሽ የተዘጋጀ በዋዜማ ያው እንግዲህ የበዓል ድባብ የሚጀምረው የዕለት ሁለት አይደለም፣ ከእለቱ ቀደም ብለው ባሉት ቀናትም የበዓሉ ድባብ እጅግ በጣም የሚታይበት ሁኔታ አለ እና ባልደረባችን ቃል ኪዳን ነጋሽ ወደ ከተማችን ወጣ ብላ በበዓሉ ዋዜማ የነበረው ድባብ ምን ይመስል ነበረ፣ እንግዲህ ወዳጆቻችን ህብረተሰቡ የእስልምና እምነት ተከታይ ማህበረሰብ ውስጥ በምን አይነት ዝግጅት ላይ ይገኛል፣ የነበራቸውን ትውስታ ከተለያየ አንግል እንግዲህ ቆንጆ ፕሮግራም አዘጋጅታለች። አሁ እንግዲህ እንደ አጋጣሚ ይህን ፕሮግራም ሲሰራ እንግዲህ እዚሁ አካባቢ ላይ ነበርኩኝና ይህ አካባቢ እንግዲህ ወክ ለማድረግ ይመቻል ብዬ ነበረ። በርካታ ወጣቶችን ነበር እዚህ አካባቢ ላይ ያገኘሁት። በዓሉን እንዴት ታከብሩታላችሁ? የበዓል ጊዜ ገጠመኝ ያላችሁ ብዬ ቆንጆ ቆይታ ነው ከነሱ ጋር ያደረግኩት። እንግዲህ ከበዓሉ በፊት የተቀረጸ የዋዜማ ፕሮግራም ነው፣ ግን ለበዓሉ ቀንም ለተመልካቾች ልናደርሳቸው ነው። አሁን እንግዲህ ይህንን ቆንጆ ፕሮግራም ለእናንተ እናደርሳለን። ያው በዓሉ ድባቡ ምን ይመስላል የሚለውን ከዜማው እስከ በዓሉ ያለውን ይዘት አከታትሎ የሚያሳይ ነውና በባልደረባችን በቃል ኪዳን ነጋሽ የተዘጋጀውን ይህን ፕሮግራም ለእናንተ እናደርሳለን። በድጋሚ መልካም በዓል። ሰላም ጤና ስጥልን፣ የተከበራችሁ ተመልካቾቻችን፣ እንዴት ሰምታችኋል? ይህ ከድሬዷ ብዙሃን መገናኛ ድርጅት ወደ እናንተ የሚደርሰው ልዩ የረመዳን የኢድ አልፈጥር የበዓል ፕሮግራማችን ነው። እንግዲህ ለመላው የሙስሊም ማህበረሰብ በሙሉ እንኳን ለ1446 ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ለማለት እንወዳለን። እኛም በዛሬው እንግዲህ ልዩ የረመዳን የኢድ አልፈጥር የበዓል ፕሮግራማችን እንግዲህ ወደ ከተማችን ድሬዷ እዚህ እንደምታዩት በሚያምር አካባቢ ላይ የተለያዩ የኮሪደር ልማቶች እንግዲህ በድሬዳዋ ከተማች ላይ እየተሰሩ እንደሆኑ እናውቃለን እና በዚህ እንግዲህ በተጠናቀቀው በቤራ ፓስታ አካባቢ ባለው ጎዳና አቅንተን ነበረ። እዚህም እንግዲህ የተለያዩ የሙስሊም ማህበረሰቦችን ፎቶ ሲነሱ ወቅት ሲያደርጉ አግኝተናቸው ነበረ። ከነሱ ጋር እንግዲህ በዓሉ ምን ይመስላል፣ የረመዳን በዓልን እንዴት ነው የምታሳልፉት? እያልኩ እንግዲህ ቆንጆ ቆይታ አድርጊያለሁ። ገንጠመኞቻቸውንም እያነሳን ቆንጆ ጨዋታን የተጨዋወጥ ነው። እንግዲህ እሱም ፕሮግራም ነው ወደ እናንተ የማደርሰው እንግዲህ የረመዳን ወር ተጾሞ ካለቀ በኋላ በታላቅ ድምቀት የሚከበረው የኢድ አልፈጥር በዓል በርካታ የሙስሊም ማህበረሰቦች እንደሚያከብሩት እናውቃለን። ይህ በዓል እንግዲህ በኢትዮጵያም ሆነ በመላው ዓለም ባሉ ሕዝበ ሙስሊሞች ዘንድ ከፍተኛ ቦታ ተሰጥቶት የሚከበር ትልቅ በዓል ነው። እንግዲህ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በዓለው የሰላም የፍቅር እንዲሆንላችሁ እመኛለሁ። እንግዲህ ወጣ ብዬ ካገኘኋቸው ተሳታፊዎች ጋር የቴምርና የካርድ ሽልማት ለነሱ እየሰጠው እንግዲህ መልካም በዓልን እየተመኘው ያደረኩትን ቆይታ ነው ለእናንተ የምንጋብዘው። የድሬዷ ብዙሀን መገናኛ ድርጅት በዓሉ የሰላም እንዲሆን ይመኝላችኋል። አብራችሁን ቆዩ። እሺ አመሰግናለሁ። እቴ ኢድ ሙባረክ፣ እንኳን አደረሰሽ። ዋሊና ዋሊኩም ደህና ነው አለን። እንግዲህ በቅድሚያ እንግዲህ ስምሽ እንተዋወቅ። መፍትሃ መሐመድ ይባላለሁ። በዓል እንዴት ነው? ነው ቆንጆ ነው። የጾሙ ጊዜ እንዴት ነው? አሪፍ ነው። እንግዲህ የረመዳን ወር እንግዲህ የተለያዩ መንፈሳዊ ነገሮች የሚደረግበት በዓል ነው እና በዋነኝነት ለበዓል ጊዜ ምን አይነት ዝግጅቶች አሉ? እንዴት ነው የምታሳልፉት? ለበዓል ብዙ ዝግጅት፣ ለልጆች ልብስ መግዛት፣ ብስኩት ምናምን መስራት፣ ቤት ምናምን ማስታት አለ። ሴት ላይ ኃላፊነት ይበዛል፣ ብዙ ይበዛል፣ ብዙ ኃላፊነት አለ። ስንት ልጆች አሉሽ? አይ ሁለት ሴት እና አንድ ወንድ። የሚረዳሽ አለ ወይስ ብቻሽን ነው? አይ የሚረዳኛ አለኝ። ሴት ልጆች ላይ ብዙ ይበዛል ብዬ አስባለሁ። ይበዛል ነው የማይበዛ ጾምና ስራ ካደ እንዴት ነው? ጾምና ስራ በቃ ጥሩ ነው፣ ምንም አይልም። አሪፍ ነው። እንግዲህ ሙስሊሞች በዚህ በረመዳን ወቅት ላይ መረዳዳት አለ፣ የሌለው ማየት መደገፍ አለ እና እስኪ ስለዚህ አስበኝ። አዎ ልክ ነሽ። ይደጋገፋሉ። ያሌ ለጎረቤቶች ምናምን ካሉ ለመስጠት ምናምን ለዚህ ጾም ጊዜ በጣም ይበዛል። እንደዛ አይነት ነገር ስለዚህ ይደረጋል። በአካባቢያችሁ እንደዛ ታደረጋላችሁ? እናደርጋለን። ስታፈጥሩ ውስጥ ያለው ድባብ፣ በሰፈር በቤት ንገሪኝ እስቲ ምን ይመስላል? በጣም አሪፍ ድባብ አለ፣ በጣም የሚያምር በቃ አላለ ተሰባስበን ከጎረቤቶች ጋራ ምናምን አንድ ላይ ሆነን አፍጥራ እና ረጋለን። እስኪ መልካም። ሌላው ደግሞ ሌላው ደግሞ ድሬዳዋ ላይ እንግዲህ የፍቅር የመቻቻል ሁሉም እምነቶች አንድ ላይ የሚኖሩበት ነውና፣ ክርስቲያን ጓደኞች ዘመዶች ይኖሩሻል እና እንዴት ነው ከእነሱ ጋር የምታሳልፉ? ከእነሱ ጋር እንደዚህ ነው በቃ አብረን፣ እንደእኛ ማለት ነው። እነሱም ዛሬ የጾመኛ ናቸው አይደለ? አብረን እየጾምን ነው ከነሱ ጋር እና አንድ ላይ በቃ ለነሱ ሳሙሳ በምስል እናደርጋለን፣ ለኛ ደግሞ በስጋ ይደረጋል። በፍቅር ማለት ነው። እንደው የማትረሹ በዚህ በረመዳን ጊዜ በአል ጊዜ ገጠመኝ ይኖርሻል? እኔ ከልጆች ጋር በተያያዘ ቤት ውስጥ ምናምን አሁን የምታስተውሹ ነገር ካለ? ብዙ ጊዜ ከቤት ስለማልወጣ አንዳንዴ ነው የምወጣው ወደዚህ ራሱ ና ገጠውኝ ብዙ የለች። በዓልንስ እንዴት ነው የምታሳልፊ? ከቤተሰብ ጋር ነው የምታሳልፊው? እንዴት ነው የምታሳልፉት? ከበሮ ቤት ጋራ እንደዚህ ነው የማሳልፈው። እንደዚያ ነው የምታሳልፊው። ለሁሉም ቤተሰቦችሽ እንኳን አደረሳችሁ ማለት ትችያለች። በሙሉ ማቃቸው ሰዎች በሙሉ እንኳን አመሰግናለሁ። ወንድሜ ኢድ ሙባረክ፣ እንኳን አደረሰ። ስምን እንተዋወቅ። ተማሪ ነህ ሰራተኛ? ተማሪ ነህ? ትምህርት እንዴት ነው? ጾም እንዴት ነው? በአል እንዴት ነው? ነውጾም አሪፍ ነው። በጥሩ ሁኔታ እያሳለፈ እስካሁን። በአሉ ደግሞ በቅርብ ጊዜ ይደርሳል ፈጣሪ ካለ ገና ትንሽ ስለሚቀራ እሱም በጥሩ ሁኔታ እናሳለፈን ብዬ አስባለሁ። እንግዲህ ለረመዳን ጊዜ እንግዲህ ይጾማልና በዋነኝነት ሙስሊሙ ማህበረሰብ ምንድን ነው የሚያደርገው? የረመዳን ጊዜዎች አፍጥሮች ይዘጋጃሉ። በምን ሁኔታ ነው የምታሳልፉት? ያው የሌለው እንትን አፍጥር ይረዳል። ሙስሊም ማለት ያለው ነገር ለሌሎች ጉረቤት ለማካፈል አለ። ሚሳሌዎች ጎዳናዎች እንትን አሉ። አፍጥር የሌለ ሰዎች አለ እንትን የማይበሉ ነገር የሌሉ አሉ። ስለዚህ አሁን ለምሳሌ አንድ አንድ ትምህርት እንከፋፈላለን ለጎረቤትም፣ ከብዙ ቦታ የሚመጡ ሰዎችም አሉ እንደ እንግዳዎች ምናምን። ያው እንደሱ በጥሩ ሁኔታ እናሳልፋለን። ለበዓልስ ምንድነው የምታደርጉት? ቤት ማሳመር አለ፣ ልብስ መግዛት አለ ለሕፃናት። የወንዶች ሚና ምንድነው? ምንድነው የምታደርጉት? ያው እንግዲህ በአት ጊዜ ብዙ እንትን ደስታዎች እናሳልፋለን። አለምሳሌ ሳለ ልብስ እና እንገዛለን። ያው እንደምታውቁት እንትን እሄዳለን፣ ኢድ ቦታ እሄዳለን፣ ሰላት አላ እና መጀመሪያ ሰላሳ እንሄድ በፊት ማታ ጾም ስለነበረ ጾሙ በዓል ነገር ወይስ በትምር ወይስ በውሃ እንፈታለን፣ መጀመሪያ ጊዜ። ከዛ በኋላ ወደ እንትን እንሄዳለን፣ ወደ ሰላሳ ስንሄድ። ከሰላሳ ስንመጣ ያው ከጎደኞች ጋር ጊዜ እናሳለፋለን፣ ከቤተሰብ ጋር እና ያው ከእንትን ከጎረቤት ጋር ጊዜ እናሳለፋለ። በዚህ በዓል ጊዜ በተለያዩ አጋጣሚዎች ማድረሳው ገጠመኛለ ያጋጠመክ ነገር አታስታውስም? ትንሽ ያው በተለይ ጥሩ ሁኔታዎችን ገጠ ችግር እ ችግር የምንም አልገጠመም። ሌላው ደግሞ እዚህ ድሬዳዋ ላይ ሙስሊምና ክርስቲያኑ በመቻቻል በፍቅር ነው አብሮ የሚኖረው። ና አንተስ፣ የክርስቲያን ጓደኞች አሉ? ቆይ እንዴት ነው አብረን የምታሳልፈው? አለ እኛስ አብሮ የን ሰፈር ሁለሳሌሁ ትምህርት ቤት አፍትር ነበር አፍትር ፕሮግራም ነበርና፣ ያ አፍትር ፕሮግራም ስለምንም ስለምናም ክርስናም የመጡ ጥሩ ሁኔታዎችን ያሳለፈ መልካም። እንግዲህ እንኳን አደረሳችሁ ማለት ትችላለህ። ለወዳይ ዘመዶች እድል ስጠ ከለንትን ለሙስሊም በዓል በሰላም አደረሳችሁ ብለክ መልክትን ማስተላለፍ ትችላለህ። የሙስሊም በዓል በሰላም አደረሳችሁ። ዒድ ሙባረክ። እሺ እንኳን አደረሰሽ። ኢድ ሙባረክ። ዋአለይ ነው ዋአለይኩም። እንኳን አብሮ አደረሰን። እሺ አመሰግናለሁ። በቅድሚያ ስምሽን እንተዋወቅ። ስሜ ሸሂዳ አብዲ ይባላለሁ። ተማሪ ሰራተኛ ተማሪ። ስንተኛ ክፍል ነሽ? እየተጠናቀቀ ነው። አው ሁለት ወር ቀረን። ያው እንግዲህ አሁን ኢንተራንስ ልንፈተን ነው። ደስ ይላል። በጣም ዝግጅት እንዴት ነው? አሪፍ ነው። በቃ ያው ጾምም እያለቀብን ነው። ያው ዛሬ ለዛውም በዚህ ቀን መጨረሻ በጾሙ አግ መጨረሻ አካባቢ ያፍጥር ፕሮግራም አድርገን ነበረ እንደ ትምህርት ቤት እና ብዙ እንግዶችም መጥቶ ነበረ፣ ብዙ ብዙ ሰው መጥቶ በቃ በጣም አሪፍ ነበረ። ያሳለፍ ነው ቀኑ፣ ደስ ይላል። ጾምና ትምህርት እንዴት ነው ጎን ለጎን በቃ ዝናብም እያለ ስለሆነ ብዙ ሙቀትም ስለሌለ አሪፍ ነው፣ ምንም አይልም። በቃ እየተቻቻለን ነው፣ ደስ ይላል በጣም። እንግዲህ ለረመዳን ጊዜ በጣም ብዙ ነገሮች ይደረጋሉ። ሴቶች ብዙ ኃላፊነቶች አሉባቸው ብዬ አስባለሁ። ቤት ውስጥ ምግብ ማዘጋጀት አለ፣ ቤት ማሳመር አለ፣ ለበዓል ማለት ነው። እንደሱ እንደሱ አይነት ስራዎችን ትሰሪያለሽ? እሰራለሁ እኔ ለመጀመሪያ የመጀመሪያ ልጅ ነኝ ለእናቴ እና ሴትም ከኔ ታላቅ የለም። ከኔ ታናናሽኖች አሉት። ሌላው ወንድ ነው። ቤት ውስጥም እሰራው እኔው ነኝ እና በቃ ከትምህርት ጋር ጾሙም በቃ እያመቻቸው እየሰራው ነው። አንድ ሽፍት እሰራለው ቤት ውስጥ አፍጥር ምናምን፣ የጠዋት ስሆን አሁን ክላስ አፍጥር ምናምን እሰራለው። ከሰዓት ስገባ የከሰዓት ስሆን ደግሞ ልጅ ቷም አለች እኛ ጋር ምትሰራ ልጃለች። ታግዘናለች እሷንም በቃ ከክላስ እንደወጣው ቶሎ ገብቼ እሷ ጋር አግዛታለሁ ምን እላለሁ። ጾሙም እንደዛ ነው። አሪፍ ነው። ሙስሊሞች ደግሞ በዚህ በረመዳን ወቅት በተለየ ይረዳዳሉ፣ የሌለውን ማህበረሰብ ይደግፋሉ። በጣም መረዳዳቶች አሉና የሙስሊም አስተምሮት ይሄንን ያዛልና ከዚህ ጋር እስቲያንቺን ሀሳብ ልስማ። በጣም አሪፍ ነው። በዚህ ጾም ውስጥ በዚህ ማለት ይሄ ጾም ለኛ የተባረከ ወር ነው እና የተባረከ ወር በዛ ላይም በዚህ ወር ነበረ ቁርአን የወረደልን። እና በቃ የአላህ ቃለም በዚህ ወር ውስጥ ስለወረደ በዚህ ወር ውስጥ ለዛውም ሌሊቱል ቀድር የምትባል ወር አለች። ከአመታ ከሰባ አመት በላይ ኸይር ያላት ወር አለች። እሷም አለች። በቃ ሰው ሁሉ በቃ ጉጉት ላይ ነውና ያቺን ቀን ለመገናኘት ከፈጣሪ ጋር ብዙ ነገር ያደርጋል። ብዙ ኸይሮች ይሰራሉ፣ ሰደቃ ያወጣሉ፣ ሚስኪን ይረዳል፣ ብዙ ነገር እናደርጋለን። በዚህ ደስ ይላልና፣ ሌላው ደግሞ ድሬዳዋ በጣም የፍቅር ከተማ፣ የእምነት መቻቻል ያለባት ከተማ እንደሆነች ይታወቃልና፣ በተለይ ደግሞ የክርስትና እምነት ተከታይ ጓደኞች ይኖርሻል ብዬ አስባለሁ። በትምህርት ቤትም በሰፈርም ከነሱ ጋርስ እንዴት ነው የምታሳልፊው ጊዜ? እያሳለፍን ነው። እና የእነሱም ጾም ላይ አሁንና በቃ ያው እንትን እያልን ነው እኛም ከነሱ ጋር አብረን እያከበርን ለምሳሌ አስቀድሶ ይመጣሉ እነሱ። ከዛ አብዛኛው ከክላስ እንደወጣን ነጠላ ይዞ ይሄዱና ቤተ ክርስቲያን አስቀድሶ ይመጣሉ። እኛ ደግሞ ያው አስተማሪ ምናምን እና እናስፈቅድላቸዋለን በቃ። እና እኛም በጣም እነሱም ያከብራሉ የእኛን አሁን የኛን ኢፍጣር ዛሬ በጣም ብዙ ክርስቲያን ነበር የመጣው። እና በዛ ላይም ስራው ምንም ያገዘን በፕሮግራሙ ዝግጅት ላይም በጣም ብዙ ጓደኞቻችን ክርስቲያኖች ነበሩ፣ ደስ ይላል። ሌላስ፣ በረመዳን ወቅት ጊዜ፣ በበአል ጊዜ የማትረሹ ገጠመኝ ካለ ይኖርሻል? ገጠመኝ መቼማ አሳቀሽ። የሆነ ጊዜ ነበረ የሆነ ገጠመኝ ያጋጥመኛል። የኢድ ልብስ ለገዛ ወጣሁኝና ከቤት አሸዋ ሄጄ ይሄ ልብስ ገዛ በቃ ሁሉ ነገር እንትን ብዬ አስቤ ብሩን ልሰጠው ስል ብሬ ጠፋ፣ ተሰርቄ ነበረ። ከዛ ብሩ ሲጠፋብኝ እማደርገው ጠፋኝ፣ ደነገጥኩኝ። የዛን ጊዜ ወደዚህ ሳይ ወደዚያ ሳይ ማንን ልጠይቅ ማንን ላናግር፣ በቃ ግራ ገብቶኝ በኋላ ላይ። በኋላ ላይ እኔ እንጃ በጄ የነበረው ያዝኩት ቦርሳዬ ውስጥ እንደሆነ ራሱ ረሳቸው። ላንቺ ነው? ለቤተሰብ ነው ልብስ የምገዛው? ለኔና ለታናሽ እህቴ ነበር። ከዛ እሱ ነበርና ያጋጠመኛል። በቃ ቀረ ሳይገዛ ወይስ ሌላ ገንዘብ ትሰጠች? አይ ገብቼ ለማዘር ተናገርኩኝ። እንደዚህ ያጋጥመኛልና መስል በቃ ሻለችና ለዛ ሰዓት የሲስተር እንገዛችኝ። ከዛም በኋላ ሁለት ቀን ነው ሶስት ቀን በኋላ ደግሞ ነው ደስ ይላል። ቆንጆ ገጠመኝ ነው። ያው ቢያሳዝንም ልብሱ ስለተገዛላችሁ ደስ ይላል። እንግዲህ ለወዳይ ዘመዶችሽ፣ ለጓደኞችሽ እንኳን አደረሳችሁ ማለት ትችያለሽ ለበዓል። እሺ ለእናቴ ሂንዲያ አብዲ መሐሙድ ትባላለች። ለአያቴ ዛህራ አብዲ ትባላለች ለቤተሰቦቼ በሙሉ ለወንድሜ ለእህቶቼ ለሙሉ ቤተሰቦቼ አመሰግናለሁ እላለሁ በቃ እስከ ዛሬ እነሱም ብዙ ነገር አርግቶልኛል ብዙ ነገር ለፍተዋል በቃ ብዙ አስተዳደግ ነበረ እና ለዛ ሁሉ ነገር ዒድ ሙባረክ እላለሁ እሺ አመሰግናለሁ በአሉ የሰላም የፍቅር ያደርግልኝ አመሰግና ለሁ ኢድ ሙባረክ እንኳን አደረሰሽ። እንኳን አብሮ አደረሰን። አልሀምዱሊላ። ስምሽን አስተዋውቅኝ። ስ ስሜ ቢፍቱ አሕመድ ይባላል። ቢፍቱ፣ ተማሪ ሰራተኛ? ተማሪ። ተማሪ። ትምህርት እንዴት ና? አሪፍ ነው። አልሀምዱሊላ። ነሻታ ነው። የት ነው የምትማሪው? እኔ የምማረው ፖሊስ መሬት ና አስራ ሁለተኛ ክፍል ነኝ። የዛሬ ማት ተፈታኝ ነኝ ማለት ነው። ደስ ይላል በጣም ዛሬ ደግሞ ከክላስ ጓደኞችሽ ጋር እዚ አዲሱ መንገድ ላይ ወክ ስታረጉ ፎቶ ስትነሱ ነው ያገኘሁሽና ከየት ነበር እየመጣችሁ ነበር? እኛ አፍጥር ነበረን እና ትምህርት ቤት ማለት እሱን እየተዘጋጀን ነበረ ከነ ዳንክቴሮቹ ጋርና ከነ እንግዶቹ ጋር ማለት እና ለነሱ ያለን ፍቅር እየገለጸን ነበረ እዛም ማሻላ ነበረ ከዛ በኋላ እዚ ወክ እናደርጋለን ብለን ለደስታም እዚ መጣን ደስ ይላል በጣም ረመዳን እንዴት ነበር እንግዲህ ጾሙ ረጅሙን ጊዜ ጾማችሁ እንግዲህ ሙሉ ይፈታ ነውና እንዴት ነበረ? መቼም ትንሽ ይሞቃል ነበረ? አሁን ግን ቅዝቃዜ ነው ማሻላ አሪፍ ነው ግን እስከ መጨረሻ እያለቀ ነው ያው መጨረሻ ላይ እየደረሰን ነው ትንሽ ቀናቶችን ወደኛ ይቀራል በአል ሲደርስ እንግዲህ የረመዳን ጊዜ ብዙ ነገሮች ይደረጋሉ አይደለ ሙስሊሞች እስቲ በቤታቸው ምን በማድረግ ነው የሚያሳልፉት ከቤት የሚሰሩ ነገር ከምግብ ምናምን እዛን ጊዜ ዶሮም ይሰራል፣ ብስኩቱም ይሰራል፣ ቀሪቦም ይዘጋጃል፣ እንግዳውም ይመጣል። ከእንግዳው ሄዶ ሰላም ባለ ጎረቤት አለ ሁሉም ይጠራል። እዛን ጊዜ በጣም ደስ ያምል። ከእንግዶቹ እና ከፋሚሊዎቹ ጋር ነው የሚያሳልፉ። አንቺ ሞያ ላይ እንዴት ነሽ? ትችያለሽ እነዚህን ሁላ አችንም አንድ ነገር አለ። ምንድን ነው? እኔ አመማት ባልቀም ማለት በቃ ብዙ ታውቃለች። እኛ ሴቶች ስንበል ቀለም ተቀተምን ብላ ነው የምንተኘው። ታውቃለች አደለም? በዛን ጊዜ ሳንሰራ በቃ ዶሮውን እየጠበቅኩት እተኛለሁ። እዚህ ላይ ዲዛይን ምናም ይሳላል። እሱን እየጠበቀን ጊዜን የሚፈረዳ በቃ ወደ ቤት ስለምንሄደው በዛን በዛን ጊዜ ነው በቃ የምናሳልፈው። ማለት በዚህ በረመዳን ጊዜ የተለየ የምታስታውሹ ገጠመኛለሽ እማትረሹ ከጓደኞችሽ ጋርም ሊሆን ይችላል? ወላሂ የገጠመኝ ነገር ትላንትና፣ በቅርቡ ማለት ትላንትና ያው አፍጥር ፕሮግራም ነበረን። በጣም ሁሉም ነገር ተገዝታስተም፣ በቃ ምን ብለን ማለት ከዛ በኋላ በቃ ድንጋጤ የሚባል አለ አይደለም፣ ሳናስብ የሚሆን ነገር ከዛ በኋላ ለናስተማሪ ደውለው በቃ ዛሬ ስብሰባ አለ፣ ይሄ ድንገት ነው፣ አሁን መምጣት አለባችሁ ብሎ ሄዱ ወደ ሐረር ከዛ በኋላ እንዳለ ምን ማረግ እምባዬ ወጠረኝ። ወለ ፕሮግራሞቹ ሊበላሹ ነበረ። ከዛ በኋላ ሁሉም ተማሪም ግሩፕ ላይም አለን አስተዋወቁና፣ በቃ ይሄን እንደዚህ ነገር ተፈጥረን እና መሸፋፈን አለብን እኛ ብለን ከዛ በኋላ ወደ ዛሬ እንቀየረን። ወላሂ ማሻላ ነበረ። ብትመጣ ደስ ይላል ነበረ። እናንተም ለሌላ ጊዜ ግን አንቀርም። ሌላው ደግሞ እንደዚህ የሙስሊም በዓል ሲሆን የረመዳን በተለይ ሲሆን ድሬዳዋ ላይ እንግዲህ ክርስቲያንና ሙስሊም አብሮ የኖረ ነው። አንቺም እንግዲህ ክርስቲያን ጓደኞች ይኖርሻል ብዬ አስባለሁ። እና እንዴት ነው የምታሳልፉት አብሮነቱን እስቲ ንገሪኝ። እዚህም እኛ ከነሱ ጋር የምናስተላልፈው እነሱም እነሱ አሁን በዚህ ላይ ጾም ናቸው እና የኛ ፍላጎትም ይጠበቃል፣ የነሱ ፍላጎትም እንጠብቃለን። አሁን ወይ ክላስ ውስጥ ማለት ክርስቲያኑ ማለት ሙስሊም አለን እኛ ሁለታችን መሀል አሁን እነሱ እንደነሱ እንቁላል አይበሉም፣ እንቁላል ነገር ያለ ምን ስጋ አይነኩም። ግን በቃ እንደኛ ፍላጎት የምንጠብቅ ለነሱ እንጠብቃለን። ሬዲ ነው ይሄ በቃ አይደለም። ድሬዳዋ ደግሞ በዚህ እንታወቃለን። ሀገር የፍቅር ሀገር ናት፣ በጣም ደስ ይላል። እሺ እንኳን አደረሳችሁ ማለት ትችያለሽ ቤተሰቦችሽን፣ ጓደኞችሽን፣ ጓደኞች ሽን ዘመዶችሽን እና ወላሂ በጣም በጣም የማመሰግነው እዚህ ላይ እናቴና አባቴ ከዛ በቃ ወንዱም ሙሉ ቤተሰብ የፋሚሊ ማለት እና ጓደኞቼ፣ ሴቶች እና ሸሂዳና፣ ሱመያ፣ ሀብሳ ምትባልና ሴና ምትባል በጣም ነው መዋደው ወላሂ ለምን በቃ እንቅልፍን ሲወስዳት ትንሽ ቁርአን እንቅራ ተነሺ፣ መስጊድ እንሄዳለን ብላ ታስጨነቀ። ጎበዝ ያረጉሻል፣ ሞራል ይሰጡኛል። እኔ ደከመኝ በቃ ይሄን ሰርቼ፣ አረ ተነሺ፣ አብረን እንሰግዳለን፣ አብረን እንሄዳለን፣ እኔ አግዝሻለሁ ብላ ለኔ ሞራልና ድጋፍ ሆና እንሄዳለን። እና እነሱም በጣም ነው የማመሰግነው ወላሂ በቃ እሺ፣ ቢፍቱ በጣም ቆንጆ ቆይታ ነው ያደረግነው። ይኸው የቴምር ስጦታ እና እንዲሁ የካርድሽን ሽልማት ለዘመዶችሽም እየደወልሽ እንኳን አደረሳችሁ እንድትሄድ ሪኤክት ቢ አበርክቶልሻል። መልካም በዓል አመሰግናለሁ። እኔም መልካም በዓል። እሺ፣ ልትሄድ አብረሽኝ ስለነበርሽ ቆንጆ ቆይታ ነው ያደረግነው። በዓሉ የሰላም የፍቅን ከእነ ቤተሰቦትሽ ያድርግልሽ። የድል ሄዷት ቴሌቪዥን እንግዲህ የቴምር እና የካርድሽን ሽልማት ሰጥንሻል። እሺ፣ ቲንክ ይወጣል። እሺ፣ ስለነበረን ቆይታ በጣም ነው የማመሰግለው። በዓሉ የሰላም የፍቅን ፍቅር ያድርግልክ ያው ከወዳይ ዘመዶች ጋር ደስ እንድትሰኝ ድሬ ቲቪ የካርድ ሽልማትና የቴምር ሽልማት ሰጥቷል እሺ በጣም ነው የማመሰግነው እንግዲህ መልካም በዓል ኢድ ሙባረክ እያልኩኝ ያው የቴምርና የካርድ ሽልማት አመሰግናለሁ እኔም መልካም ውድ ተመልካቾች እንግዲህ ልዩ የኢድ አልፈጥር የበዓል ፕሮግራማችን እስካሁን ድረስ ከድሬዳዋ ብዙሃን መገናኛ ድርጅት ወደ እናንተ ሲደርስ ነበረ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁን ለማለት ወዳለሁ። እንግዲህ ዛሬ ወጣ ብዬ ያደረግኩትኝ ልዩ የበዓል ቆይታ እስካሁን ድረስ የተመለከታችሁትን ይመስል ነበረ። ቃል ኪዳን ነጋሽ፣ እንዲሁም በካሜራው በኩል ምንተስኖት ደረጀ በጋራ አብረናችሁ ቆንጆ ቆይታ አደረግን። በዓሉ የሰላም የፍቅር፣ የጤና እንዲሆንላችሁ እንመኛለን። መልካም በዓል።